ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ 6 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ልጆች አቅምና ብርታት ብልጽግና ይንኮታኮታል ሲል አርበኛ ሳሙኤል ባለድል ተናግሯል። በፋኖ ሽንፈት ያስተናገደው ያገዛዙ ጦር ሁለት ከተሞችን ሙሉ በሙሉ አቃጥሏል። ዝርዝር የግንባር መረጃዎችን ይዘናል። በወልቃይት ሙሉ በሙሉ የስልክና ኢንተርኔት አገልግሎት መቋረጡ ተነግሯል። ለምን የሚለው እያነጋገረ ነው። ውጥረቱ አይሏል። እዋት በህዝብ ድጋፍ አስወግጃ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 በአማራ ልጆች አቅምና ብርታት ብልጽግና ይንኮታኮታል ሲል አርበኛ ሳሙኤል ባለድል ተናገረ። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል በትናንትና ሁለት የ26ኛ ቀን ዘመቻ አንድነትን አስመልክቶ በሰጠው መግለጫ ወልቃይትንም ሆነ ራያን ለህዋት አሳልፎ ለመስጠት የአሰብ አካል እጣ ፈንታው እንደ ብልጽግና መመታት ነው የሚሆነው ሲል ገልጸዋል። እኛን ከህዋት ጋር እየሰሩ ነው፣ ወልቃይትን ለህዋት ሊሰጡ ነው የሚሉን አካላት ራሳቸው ከብልጽግና ጋር እየተደረ ደሩ ያሉ አካላት ናቸው ብለዋል። እንዲሁም በወልቃይት ራያ፣ ደራና መተከል ቀይ መስመራችን ናቸው ያለው አርበኛ ሳሙኤል ወልቃይት ሊሰጥ ነው የሚለውን ቃል ህዝባችን መልመድ የለበትም ሲልም ገልጸዋል። አርበኛ የአፋድ ሰዎች ዘመቻ ጀምረውብናል ያለ ሲሆን በቻልነው መጠን ተንኳሽ ሆነን አንሄድም፣ ራሳችንን ግን ለመከላከል እንገደዳለን በሚል አብራርቷል። አጠቃላይ በአማራ ልጆች ክንድ፣ በአማራ ልጆች እቅድ፣ በአማራ ልጆች ሀይል ብልጽግናም ይንኮታኮታል፣ ስርዓቱም ይወድቃል ግብራበሮችም አበሮችም ደግሞ እንግዲህ አብረው መክሰማቸው የማይቀር ነው የሚሆነው። ያለውን ጠቅላላ ሁኔታ ለማስረዳት አጠቃላይ ወልቃይትን ሰጠዋል፣ ከህዋት ጋር አብረው ይሰራሉ የሚሉ ስሞችም ሁሉ እየሰጡ ነው ያለው እና አጠቃላይ ሊበሏት ያሰቧትን አሞራ ጅግራናት ይሏታል ይባላል። ጎንደር አካባቢም በነኮንዶ ደመቀ ጭምር የታገዘ ለህወት ወልቃየትን ሰጡ ራያን ሰጡ የሚል ንግግሮች ሁሉ እያሰሩት እንዳለ መረጃዎች ይደርሱናልና ወልቃየት ምን ሊያደርጉ እንዳሰቡ እኛ አሁን በደንብ በትኩረት ነገሮችን እየተከላከልን እየተከታተልን ያለ ነው ወልቃየት መታገያ ሀሳባችን ነው ወልቃየት የአማራ ህዝብ የአማራ አጽመ ርስት ነው በወልቃየት ላይ ሊደራደር ያሰብ የትኛውም ሀይል ካለ ነገም ዕጣ ፈንታው እንደ ብልጽግና ነው ሊመጣም ሊዘመትበት የሚችለው ከዛ ውጪ አንዱን ከአንዱ ለማጠጋጋት ወልቃይትን ለመስጠት ያሰቡ ሀይሎች ተባብረው ለህዋት ተሰጠ ለህዋት ተሰጠ ለህዋት ተሰጠ እየተባለ በነኚህ በአራቱ አደረጃጀቶች በኩል ስም ለማላቀቅ ጥረት እየተደረገ ያለበት ሁኔታ አለ። ይህን የሚያደርጉ ሀይሎች እንዲጠነቀቁ፣ ህዝባችን ለህዋት ተሰጧል የሚለውን ንግግር እንዳይላምድም ጭምር ማሳሰብ እንፈልጋለን። ምክንያቱም ወልቃይት ቀይ መስመራችን ነው። ራያ ቀይ መስመራችን ነው። ደራ ቀይ መስመራችን ነው አዝመ የአባቶቻችን አጽመረስ ያረፈበትን ምድር እንዲሁ በቀላሉ ተዘግኖ የሚሰጥ እንዳልሆነ ማሳሰብ እንፈልጋለን። ነገር ግን ይሄን ወሬ የሚያስወሩት ከህወሓት ጋር ይሰራሉ፣ ለህወሓት ጋር ተሰጥቷል እያሉ የሚሉ ሀይሎች ከብልጽግና ጋር እየተደራደሩ የነበሩ ከብልጽግና ጋር ድርድር ውስጥ የገቡ አሁንም ከብልጽግና ጋር ተሳስረው በዘመቻም በሚዲያም በፕሮፓጋንዳም የተመጋገበ ስራ እየሰሩ ያሉ ሀይሎች ይህንን ነገር እያስጮሁት ያሉት በተዘዋዋሪ በተዘዋዋሪ በነ ታደሰ ወረዳ እና በነጌታቸው ወረዳ በኩል ብልጽግና ከህወሓት ጋር አብሮ ይሰራል፣ አፋር ከህወሓት ጋር ከብልጽግና ጋር አብሮ ይሰራል። የጋራ እቅዳቸውን አላከው የአማራ ህዝብ አደናግረው እነኚህን ቦታዎች ሊሰጡ ያሰቡ መስሎ ስለታየኝ ነው። ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል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 ውጊያ ላለፉት ቀናት እየተካሄደ የቀጠለ ሲሆን ትናንትናና ዛሬም በጃዊ ውጊያው ቀጥሏል ሰፊ ስፍራን በሸፈነው በጃዊ ቀጠና ትናንት አመሻሹን ሁለት አነስተኛ ከተሞች በአገዛዙ ጦር እንዲነዱ ተደርገዋል ይህ የሆነበት ምክንያት ደግሞ ፋኖ በእነዚህ ከተሞች እየገባ ምግብ ይበላል በሚል መሆኑ ታውቋል ትናንት ከሰዓቱን በጃዊ ማብሉክ ደረቅ ወንዝ ጫሪያ ሰዋታም ድንግራ ፍልውሃ በተባሉ አካባቢዎች ከባድ ውጊያ ሲደረግ ውሏል በዚህ ውጊያም ከፍተኛ አዛዦች ሳይገደሉ አልቀረም የሚሉት የአካባቢው ምንጮች ሄሊኮፕተር አስከሬን ሲነሳ ነበር ብለዋል። ወልቃይት ሙሉ በሙሉ የስልክና የኢንተርኔት አገልግሎት መቋረጡ ተነገረ። በወልቃይት ሙሉ በሙሉ የስልክና የኢንተርኔት አገልግሎት መቋረጡ ተሰምቷል። ይህ የስልክና ኢንተርኔት መቋረጥ ከፊል ምዕራብ ጎንደርንም ያካተተ መሆኑ ታውቋል። በወልቃይት ጠገዴ፣ ሰቲት ሁመራ ዞን ባሉ ዘጠኙም ወረዳዎች እና የከተማ አስተዳደሮች ሙሉ በሙሉ የስልክና ኢንተርኔት አገልግሎት ከተቋረጠ ዛሬ ሶስተኛ ቀኑን መያዙም ተነግሯል። እስካሁን ባለ ሁኔታ የስልክና ኢንተርኔት የመቋረጡ ምክንያት በውል ባይታወቅም ከፍተኛ ስጋት ግን ተደቅ አስተያየታቸውን የጠየቅናቸው አካላት ግን በወልቃይት እየታቀደ ሴራ አለ ይላሉ። የሴራም ከሰሞኑ የህዋት ሰዎች ጌታቸው ረዳን አባረው ታደሰ ወረደን ሲተኩ ከአብይ ጋር ያደረጉት ስምምነት አካል መሆኑን ይጠቅሳሉ። በዚህም አብይ አህመድ የእነ ኮረኔል ደመቀ ዘውዱን ጦር ለማፍረስና አካባቢውን ህዋት እንዲቆጣጠረው ቃል መግባታቸው ተገልጿል። ስለሆነም በዚህ ቀጠና ከፍተኛ ቁጥር ያለው ወታደራዊ እንቅስቃሴ ሲደረግ የከረመ መሆኑንና ይህን ተከትሎ የተከዜ ዘብ በሚል በእነ ኮረኔል ደመቀ ዘውዱ የተቋቋመው ጦር እንዲፈ ፈርስ ስራ መሰራቱ አይቀርም ይላሉ አስተያየት ሰጪዎች። በዚህም በቀጠናው ያለ አማራ ሁሉ በጥንቃቄ መቆም እንዳለበት አሳስበዋል። ሁኔታዎችም ወደ ሌላ ግጭት ሊያመሩ የሚችሉ በመሆናቸውና ቀጠናው የሱዳንም ሆነ የኤርትራ አዋሳኝም በመሆኑ ጣልቃገብነቶች ሊኖሩ እንደሚችሉም ገምተዋል። ህወት በህዝብ ድጋፍ አስወግጃቸዋለሁ ያላቸው የጌታቸው ረዳ ቡድኖች በአብይ እየተሾሙ ነው። ጌታቸው ረዳን አባሮ ታደሰ ወረደን ያስሾመው ህወት በተከታታይ ቀናት ያደረገውን ስብሰባ ሲያጠናቅቅ ባወጣው መግለጫ አስወገድኩት ስላለው ቡድን እና ስለ ታደሰ ወረደ ተናግሯል። በአንጻሩ አብይ አህመድ ይህንን ህወት አባረርኩት ያለውን ቡድን አባላት አንድ በአንድ እየሾሙ ነው። ይህ የአብይ ሹመትም እያነጋገረ ሲሆን የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት እና የህወት አመራር የነበሩት ክንደያ ገብረ ህይወት የብርሃኑ ነጋ አማካሪ ሆነው ነው ተሹመዋል። አዲስ የሚኒስተርነት መደብ ፈጥረው ጌታቸውን አማካሪያቸው ያደረጉት አብይ ክንደያን ደግሞ የብርሃኑ ነጋ አማካሪና ዴኤታ እንዲሆኑ አድርገዋቸዋል። ሆኖም ይህ የሰሞኑ የአብይ ሹመት አብዛኛዎቹን የትግራይ ተወላጆች ያበሳጨ ሲሆን፣ አንዳንድ የነጌታቸው ቡድን አባላት አሁንም ሹመት እየጠበቁ መሆኑ እየተገለጸ ነው። ህወሓት ባወጣው መግለጫ ደግሞ ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚዳንት ሆኖ መሾማቸውን ደግፋለሁ ሲል ገልጿል። ፓርቲው ስልጣኑ ባከተመው በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የጠፋውን ጊዜ ለማካካስ ቁርጠኝነት እንደሚሰራ ገልጾ የፌዴራል መንግስት የፕሪቶሪያ የሰላም ስምምነት የሚጻረሩ የተናጠል አዋጆች፣ ደንቦችና መመሪያዎች ከማውጣት እንዲቆጠብ ብለዋል። ድርጅቱ ብሔራዊ የክህደት ቡድን ሲል የገለጸው አቶ ጌታቸው ረዳ በበላይነት ሲመሩት የነበሩት ጊዜያዊ አስተዳደር ከስልጣኑ እንዲወገድ የህዝቡ አስተዋጽኦ ከፍተኛ ነበር በማለት ገልጿል። የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከቀናት በፊት ከቢ ቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቆይታ አዲሱ ፕሬዝዳንት ሊገጥማቸው ስለሚችለው ተግዳሮት ተናግረው ነበር። በዚህም ፓርቲው ፕሬዝዳንቱን እንደሾመው ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሳቸው እንደሾሙት ይናገራሉ። እንዳለመታደል ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አጀንዳ የሚወጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው ብለው ነበር። ፕሬዝዳንቱ ይህንን የመጋፈጥ አቅምና ክህሎት ይኖራቸዋል ወይ የሚለው ጉዳይ ወደፊት የሚታይ እንደሆነ ገልጸዋል። ሆኖም በታደሰ ወረደ ዘመን ከብልጽግና ጋር ተስማምቶና ተግባብቶ ይቀጥላል የሚል እምነት እንደሌላቸው ብዙዎች ይናገራሉ። በረሃብ የተቀጡ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከመቶ በላይ ንጹሐን ዜጎች ተገድለዋል። ከማቾቹ መካከል ሀያ ያህል የሚሆኑት ህጻናትና የህክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሽር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉም አርኤስኤፍ ተጠያቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘም እና አቡሹክ የተባሉት ካምፖች ከሰባ መቶ ሺህ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከእነዚህም ውስጥ አብዛኛዎቹ ረሀብ ተጋርጦባቸዋል። የጥቃቶቹ ዜና የተሰማው በአርኤስኤፍ እና በአገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት ሁለተኛ ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት ለዘንዘባ የእርዳታ አስተባባሪ ክሌመንት ክዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸው ተናግረዋል ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል በመግለጫቸው የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች አሽከርካሪዎችና የቡድን መሪን ጨምሮ ዘጠኝ ሰራተኞቹ መገደላቸውን አስታውቋል በካምፕ ውስጥ የመጨረሻው የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅቱ የአርስፍ